ሰላም የቴክኖሎጂ ቤተሰቦች እንዴት ናችሁ? ዛሬ የሽላችሁ የመጣሁት ነገር እብድ ነው። አዎ በቃ እብድ ነው ማለት ይቻላል። ሰሞኑን ኢንተርኔቱን ያጨናነቀውን ናኖ በነና ሰምታችኋል ብዬ አስባለሁ። ይሄ ናኖ በነና ቀልድ ይመስላል አይደል? ግን አይደለም። ይሄ የጎግል ጄምኒ አዲሱና አስፈሪ የኢሜጅ መፍጠሪያ ሞዴል ነው። ዛሬ የምናየው ስለ አዲሱ ጄምኒ ስሪ ፕሮ ነው፣ ስለ ቲንኪንግ ሞድ ነው እና ይሄ ናኖ በናና የተባለው ሞዴል እንዴት ፎቶዎችን ከእውነት እስከ ማትለዩ ድረስ እንዴት አድርጎ መረጃዎችን እንደምሰጣችሁ እናያለን። እናንተ የምጠበቀው ይሄን ቪዲዮ እስከ መጨረሻ ማየት ብቻ ነው። ይህን ታምር አንድ ላይ እናያለን። ምንድን ነው ናኖ በናና? በመጀመሪያ ስሙን እንፍታውስ። ለምንድን ነው ናኖ በናና የሚል ስም የሰጡት? ይሄ ስም የመጣው ከውስጥ አዋቂዎች እና ከኢንተርኔት ቀሎች ነው። ግን ነገሩ እውነት ነው። ይሄ በይፋ ጄምኒ ስሪ ፕሮ ኢሜጅ ሞዴል ይባላል። እስካሁን ካየናቸው ከዚህ በፊት ከምናውቃቸው ኤአይ ኢሜጅ ጀኔሬተሮች እንዴት ነው የሚለየው? የአሁኑ ሞዴል ጽሁፍ በፍጹም ሆኖ አይሳሰትም። ከዚህ በፊት አይታችሁ እንደሆነ አንዳንድ እንትኖች የኤአይ ሞዴሎች ጽሁፍን ስታስገቡ፣ በተለይ አማርኛ ጽሁፎችን በፍጹም ግልብጥብጥ አድርጎ ነው የምሰጣቸው። በብዛት ኤአይ ፎቶ ላይ ጽሁፍ ስጽፉ ፊደል ይገባል አይደል? ናኖ ባናና ግን እንዴ ፕሮፌሽናል ዲዛይነር እና ሎጎ ፖስተር ወይም በቲሸርት ላይ የሚጻፉ ጽሁፎችን ያለም ምንም እንከን ጥርት አድርጎ ይጽፍላቸዋል። ሌላኛው ሪል ታይም ዳታ ቤዝድ ሆኖ ነው የሚሰራላቸው። ይሄ በጣም ይገርማል። ለምሳሌ የአዲስ አበባን የዛሬ የአየር ሁኔታ የሚያሳይ ካርታ ሳለልኝ ብትሉት ጉግል ላይ ገብቶ የዛሬው መረጃ አይቶ ነው ትክክለኛውን ካርታ የሚሰጣቸው። በጣም አስገራሚ የሆነ ፓርት ነው ማለት ነው። የዛሬው ይሄኛው ሞዴል ስለ ፎቶ ብቻ አይደለም፣ ስለ ትንክንክ ማሰብ ያወራል እና ከዚህ በፊት ጀምኒን ስትጠይቁት መልሱን ብድግ አድርጎ ነበረ በአንዴ የሚሰጣችሁ። አሁን ግን በጀምኒ ስሪ ፕሮ አዲስ ቲንኪንግ ሞድ መጥቷል። ይሄ ምን ማለት ነው? ከባድ ጥያቄ ስትጠይቁት መልሱን ከመስጠቱ በፊት ልክ እንደ ሰው ቆይ ምን ልንገር ብሎ የሚያስብ ይመስላል። ስትጠይቁት ቆይ ይሄ ተጠቃሚ ጠይቀኝ ኮዱ ስብስብ ነው፣ መጀመሪያ ይሄን ልፈትሽ ብሎ በቃ ያለውን ነገር እያንዳንዱን ነገር አስቦ ልክ እንደ ሰው ነው፣ በቃ የምሰጣቸው መልሱ ማለት ነው። ሀሳቦቹን አደራጅቶ ኦርደር አድርጎ ነው የሚሰጣቸው። እና ይሄ ለምን ይጠቅማ? ኮድንግ ኮድ የምታደርጉ ከሆነ በጣም አሪፍ ነው። ስህተቱን እራሱ እያረመ ይሰጣቸዋል። ሌላኛው ማስና እንደዚህ ሎጂክ የመሳሰሉ ነገሮች ጥያቄዎችን ስትጠይቁ ኦርደር አድርጎ ደረጃ በደረጃ አስቦ ነው የሚመልስላችሁ። እንዲሁም በቃ ልክ እንደ ሰው ነው፣ እያንዳንዷን ነገር አስቦ ተሰላስሎ በቃ በጣም ጥርት ያለ ነገር ነው ለእናንተ የሚሰጣችሁ ማለት ነው። እና ኦርደር በሆነ መልኩ ነው የምሰራው። እና ናኖ በናና እንዴት ነው የሚሰራ? እስቲ በተግባር እናየዋለን። ወደ ጂምኒ አፕ ከገባችሁ በኋላ በጣም ቀላል ነው። እኔ መጀመሪያውን ገብቼ ያለው እና እንዳይደብረው ሄሎ ብዬ ጀምሬ ያለው ከሱ ጋር ሰላምታ ለመለዋወጥ እና ወደዚህ ከገባችሁ በኋላ በጣም ቀላል ነው። እዚህ ጋ እናንተ ጋ ሁለት ነጥብ አምስት ወይንም ፋስት እንደዚህ አይነት ኦፕሽኖች ልኖሩ ይችላሉ። አንዳንዶቻችሁ በፒሲ የምትጠቀሙ ሰዎች ፋስት ምናምን የምል ልኖር ይችላል። ስልክ ላይ ደግሞ ሁለት ነጥብ አምስት ፍላሽ ምናምን የምል ልኖር ይችላል። በይቱም ተጠቀማቸው ሴም ነው። ከዛ አዲሱ ፊቸር ያለችው እዚ ጋ ቲንኪንግ ዊዝ ስሪ ፕሮ የምትለው ኦፕሽን ጋ ነው። እሷን አንድ ጠቅታ አድርጉት እና እዚጋ መታችሁ ትውል የምትል ቦታ አለች። ትውል ጋ ክሬት ኢሜጅ ትላላችሁ። ክሬት ኢሜጅ ካላችሁ በኋላ ሌላ ጊዜ ለእናንተ ለማሳያት ያዘጋጁት ፕሮንት አለ። እዛች ጋር ፕሮንቱን እስቲ ኮፒ አድርገን እንዴት አድርገው እያንዳንዷን ነገር ጥርት አድርጎ እንደሚያመጣ እናያለን። በጣም ምርጥ የሆነ ኦፕሽን ነው ያለው። እና እዩት እንዴት እንደሚያደርግ ላውድ እያደረገን፣ ላውድ ናኖ በናና እያለ ነው። በጣም የሚገርም ፊቸር ነው ያለው። ግራፊክስ የምሰሩ ሰዎች ምናልባት አንዳንዴ ሀሳብ፣ አይዲያ ከዚህ መስረቅ ትችላላችሁ። በጣም ቢዚ በሆናችሁ ሰዓት ደግሞ እንድሰራላችሁ መስጠት ትችላላችሁ። አስቦ ምን አድርጎ ይኸው፣ እያንዳንዱ እኔ አዲስ አበባ ጎዳና ላይ ተቀምጦ ቡና የምጠጣ ሮቦት እንድሰጠኝ ነው የሰጠሁት እና እያንዳንዷን ነገር እንዴት ጥርት አድርጎ እንደሰጠ እዚህ ሲኒ ላይ ሰላም ኢትዮጵያ የሚል ጽሁፍ እንድጽፍልኝ ፈልጌ ነበር። ይህ ሲኒ ላይ ጽፏል። እዚህ ጋ ባግራውንዱ ላይ የምትመለከቷቸው ነገሮች እያንዳንዱ ነገር በጣም በጥራት የተሞሉ ናቸው። እና ዩቱብ ለመስራት የምፈልጉ እንዲሁም ደግሞ ቲክቶክ ለመስራት የምትፈልጉ ይህ በጣም ጊዜያችሁን ያቀልላቸዋል። ማለት ምን ያህል ጥራት እንዳለው እዩ። እስከ 4K ድረስ በጣም ጥርት ያሉ ፎቶዎችን መስጠት የሚችል ነው ማለት ነው። እና በተለይ እንደዚህ ከገንዘብ ጋር ተያይዞ ይሄ ግራፊክስ ዲዛይን የሚሰሩ ልጆች በጣም በቸኮላችሁ ሰዓት እንደዚህ ሰርታችሁ ሀሳቡን ብቻ ክሊር አድርጋችሁ ሰርታችሁ ገንዘብ ማግኘት ትችላላችሁ። ይሄ በፎቶ አንጻር ነው ያየ ነው እና ከማሰብ ከኮድ ሊስ ከማስከሎጂክ አንጻርም ስታዩ በጣም ጥርት ያለ ነገር ነው የምንሰጣችሁ። በጣም ኦርደር የሆነ ነገር ከእውነታት አነስቶ ነው እያንዳንዱን ነገር የምንሰጣችሁ እና ተጠቀሙበት። ሌላው ደግሞ ካራክተር ኮንሲስተንስ ነው። ይሄ ማለት አንድን ካራክተር ፈጥሯችሁ ያንኑ ካራክተር በተለያየ ቦታ መጠቀም ትችላላችሁ። ቅድም የፈጠርኩትን አዲስ አበባ መንገድ ላይ ያያችሁትን ቦሌ አየርፖርት ላይ ወስደ ፍጠርልኝ ብል እንደ እያንዳንዷን ነገር ቅልጭ አድርጎ በጥራት ይፈጥርልኛል ማለት ነው። ለምን ጄሚኒ ስሪ ፕሮ ምርጥ እንደሆነ ልንገራችሁ። ብዙቻችሁ ከጂፒቲ ፎር ጋር ይወዳደራል ብላችሁ እንደምትጠይቀው አውቃለሁ። መልሱ አዎና አዎ ነው። ጄሚኒ ስሪ ፕሮ አሁን ላይ ረጅም ቪዲዮዎችን፣ ትላልቅ መጽሐፎችን፣ ፒዲኤፍ በአንድ ጊዜ የማንበብ እና ቪዲዮዎችን ብዙ ነገሮችን የመፍጠር አቅም አለው። ከትንክንግ ሞድ ጋር ስደመር ውስብስብ ስራዎችን ለመስራት ሪዝኒንግ የሆኑ ነገሮችን አሁን ላይ ቁጥር አንድ እየሆነ ነው እና ደግሞ ይሄ ናኖ ባናና ኢሜጅ ሞዴል ከሚድ ጆርኒ ጋር ይላተማል። እንዲያውም ጽሁፍ በመጻፍ ይበልጠዋል። እንግዲህ ጓደኞቼ የምንኖረው እብድ ጊዜ ላይ ነው። ጎግል በናኖ ባናና እና በጀሚኒ ስሪ ፕሮ ስሪፕሮ ጨዋታውን ቀይሮታል። እንደ ኮንተንት ክሪኤተር፣ እንደ ዲቨሎፐር ወይንም ዝም ብሎ ቴክኖሎጂ አፍቃሪ ከሆናችሁ ይህን ቱል በደንብ አድርጋችሁ መጠቀም ትችላላችሁ። በተለይ ይህን ቲንክንግ ሞድ ተጠቅማችሁ ከባድ ስራዎችን ስጡት። እናንተስ ምን ታስባላችሁ? ናኖ በናና የሚለው ስም ተመችቷቸዋል ወይስ የጎግል ነገር በዛ? ኮሜንት ላይ ሀሳባችሁን አሳውቁ። ቪዲዮ ከወደዳችሁ ላይክ አድርጉ። ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ፒስ።